ሰላም እንዴት ናችሁ? ዛሬ የምንማማረው ስለ ስፒሪት ኦፍ ሰደክሽን ነው። ይሄ በአማርኛ ማማለል ነው የሚባለው። የጀዘበል የሆነ ስፒሪት፣ ወንዶችን አማሎ የሚጥል ከቅባት መንገድ የሚያወጣ ሴቶችንም በተመሳሳይ መንገድ ከእግዚአብሔር አጀንዳ ጥሪ አውጥቶ ወደ ጥፋት ወደ እርኩሰት የሚመራ ይሄ ተደብቆ በሰዎች ውስጥ የሚሰራው ስፒሪት ኦፍ ጀዘበል ወይም ሰዲዩሲቭ የሆነ ስፒሪት ሰዎችን የሚጥል በዝሙት በምኞት በአመንዝራነት ስሜት ውስጥ የሚጥለውን ይህንን ጀዘብል ስፒሪት ነው የምንመለከተውና መጽሐፍ ቅዱስ ላይ ምሳሌ ምዕራፍ ሰባት ላይ ሌላይቱ ሴት ይለዋልና እቺ ሌላይቱ ሴት እየተባለች ምሳሌ ምዕራፍ ሰባት ላይ የሚነገራት በወንድም በሴትም ላይ ከጀርባ ሆኖ ሊሰራ የሚችል ስድዩስ የሚያደርግ ስፒሪት ከእግዚአብሔር አጀንዳ ከቅባት ልክ እንደ ደሊላ ትዝ ካላችሁ ሳምሶንን ጎትታ ከቅባት ሜዳ እንዳወጣችሁ ከጨዋታ እንዳወጣችሁ ከእግዚአብሔር ጥሪ እንዳወጣችሁ፣ በህይወታችን የእግዚአብሔርን አጀንዳ የእግዚአብሔርን ጥሪ ከህይወታችን ጎትቶ የሚያወጣ ሰዲውስ የሚያደርገውን ስፕሪት እንመለከተዋለን። ምልክቱን እንዴት እንደሚሰራ፣ እንዴት በእኛ ዘመን በሰዎች ላይ እንደሚሰራ፣ እንዴት ሰዎችን ጠምዶ እንደሚጥል፣ ፍፃሜዋ እንዴት ሞት እንደሆነ፣ ወጥመድ እንዴት እንደምትዘረጋች ስፕሪት አብረን እንመለከታለን። ስለዚህ እርግጠኛ ነኝ ይሄ ቪዲዮ ይጠቅማቸዋል። ሴቭ አድርጉት፣ ላይክ አድርጉት። እንደገና ደግሞ ይህንን ቻናል ሰብስክራይብ በማድረግ እንጀምር። እነዚህም የአማላይዋ የተባለች ውጭ ሰዲውሲቭ ስፒሪት መገለጫ የሆኑ ሰባት ምልክቶች እነግራችኋለሁ። እነዚህ ምልክቶች ያሉባቸው ሰዎች እናንተ እንዳትሆኑ ምናልባት የጀዘቤል ስፒሪት የኤልዛቤል መንፈስ እናንተ ላይ እየሰራ እንዳይሆን ወይ ደግሞ በዚህ ነገር ውስጥ እየተንቀሳቀሱ በዚህ አጀንዳ ውስጥ በነሱ ላይ ሆኖ ወደ እናንተ የሚመጡትን ሰዎች መለየት የምትችሉበት እነዚህን ሰባት ምልክቶች እነግራችሁ በዛ ሰባት ምልክት አማካኝነት እነዚህን ሰዎች በመለየት ህይወታችንን ከእንደዚህ አይነት ቅድስና አልባ ከሆነ እግዚአብሔር ከማይከብርበት ነገር እናራርቃለን። ከዛ በኋላ በቅድስና ለእግዚአብሔር የተለየን ሆነን መቀጠል እንችላለን። አሜን፣ አሜን። ስለዚህ አሁኑኑ ይህንን ቪዲዮ ለመከታተል ተዘጋጁ። ጠቢቡ ሰለሞን ለልጁ ሲመክረው እናያለን። ማለትም ከእንደዚህ አይነት ሰዲው ሲፍ ከሆኑ አጋንንታዊ ዘማዊ ከሆኑ ሰዎች እንዲጠነቀቅ ሲመክረው እናያለን። አጀማመሩ በጣም ትረካዊ በሚመስል መንገድ፣ ግን ጥልቅ ጥበብ እየተናገረ ነው። በተለይ ለእኔና ለእናንተ በዚህ ዘመን ላለነው ብዙ ነገር የምታከብቱበት ነገር ነው። ምሳሌ ምዕራፍ ሰባት ከቁጥር አምስት ጀምሮ ላንበብላችሁ። ከጋለሞታ ሴት ትጠብቀ ዘንድ ቃሏን ካለዘበች ከሌላይቱ ሴት አለ። ቁጥር ስድስት በቤቴ መስኮት ሆኜ ወደ አደባባይ ተመለከትኩ አለ። ጠቢቡ ሰለሞን ነው ይህን የሚናገረው። ቁጥር 7 ከአላዋቂዎች መካከል አስተዋልኩ ከጎበዛዝትም መካከል ብላቴና አይምሮ ጎድሎ ታየሁኝ አለ። ቁጥር 8 በአደባባይ ሲሄድ በቤቷ አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። ተመልከቱ እንግዲህ ይሄ ልጅ አላዋቂ ሆነ ብላቴ ናው አይምሮ ጎደለው ያለው ምክንያት አደባባዩን ወዴት አቀና ወደዚች ወደ ጋለሞ ታይቷ ሴት መሰብሰቢያ አዳራሽ ወደ እሷ መገኛ ጎዳናውን አቀና ጥጉን ይዞ መቼ ሲባል ደግሞ በሌሊት ማታ ሲመሽ ይለዋል ቁጥር 9 ላይ ማታ ሲመሽ ውድቀት ሲሆን በሌሊት በጽኑ ጨለማ። የመጀመሪያው ከእንደዚህ አይነት ነገር ራሳችንን የምንጠብቀው በጨለማ በውድቀት በምሽት ማንም አያየኝም በምንለው ሰዓት፣ በተደበቀ ሰዓት፣ በዛ ብቻችንን በምንሆንበት ማንም በማይገኝበት ስፍራ ወዴት ነው የምናዘወትረው? ወዴት ነው የምንሄደው? ምንድን ነው የምንመለከተው? ምንድን ነው የምናየው? ለሲዲውሲቭ ስፒሪት ተጋላጮች ትሆናላችሁ። በእንደዚህ አይነት ውድቅት የምትመላለሱበት ጎዳና ካለ፣ የምትጎበኟቸው ዌብሳይቶች፣ ስልኮቻችሁ ላይ የምትመለከቷቸው ነገሮች ካሉ፣ የምትሄዱባቸው እነዚህ ፓርቲ ቤቶች፣ ጨፈራ ቤቶች፣ አጓጉል ጓደኞች፣ መጠጥ ምናምን የተሰበሰበበት ቦታ የምትሰበሰቡ ከሆነ በውድቅት ለሰዲውሲቭ ስፒሪት ትጋለጣላችሁ። መጽሐፍ ቅዱስ ላይ ሳምሶን ወደማይገባው ስፍራ ሲያዘወትር ነው ዳሊላ የያዘችው። ምሽት ምሽት ላይ አትንካ የተባለውን የወይን ጠጅ እየተጎነጨ እየሰከረ ልክ ባልሆነ መንገድ አጠመደችው፣ ባተዋ ላይ አስተኝታ። ሰዲውሲቭ ስፒሪት አንዱ የሚያገኘን የምንውልበት ቦታ ይወሰናል። ውድቅቱን እንደ አላዋቂ አይምሮ እንደጎደለው ሰው ጥግጥጉን ጎዳናዋን ተመልክተን የምንሄድ ከሆነ፣ ቀጥሎ ግን እንደዚህ ይላል። ከዚቹ ክፍል ላይ ነው ብዙ ነገር የምንማረው። ከዛ ቁጥር አስር ላይ እነሆ ሴት ተገናኘችው የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀቻል። የመጀመሪያዋ ቺ ሰዲዩሲንግ ስፒሪት የሆነባት ይሄ ግልሙትና መንፈስ ያለባት ኤልዛቤል መንፈስ የሚሰራባት ሴት መለያ አንዱ ምንድን ነው? አለባበስ ነው። ተመልከቱ። አሁን በተለያየ ሶሻል ሚዲያ በቲክቶኩ በምኑ በአካል ስትመለከቱ ስዲዩሴቭ የሆን አለባበስ አለ። የተወጠረ ያጠረ እምብርታቸውን የሚያሳይ የገላቸውን ሃያ ፐርሰንት፣ ሰላሳ ፐርሰንት የተጋለጠ በዚህ በኩል ወደፊት የወጡ ነገሮች መደበቅ ያለባቸው መሸሸግ ያለባቸው ውጪ ተጋልጠው ስዲዩሴ ያደርጋል አለባበስ የተወጠረ ነገር በቆዳ ላይ የተጣበቀ ልብሶች መልበስ በጣም ብዙ ወንዶችን ጠልፎ የሚጥል ዝሙት ውስጥ የሚከት ዝሙት የሚጀምረው ከአይምሮ ነው ከድርጊት አይደለም ከሐሳብ ነው የሚጀምረው ስለዚህ ብዙዎችን በዚህ መንገድ አጋንንት በዚህ ሰዓት ይጥላቸዋል? ስለዚህ ከአለባበስ ይጀምራል እዚህጋ ምን ይለዋል የጋለሞታ አለባበስ የለበሰች። በዛ ዘመን ጋለሞታዎች የሚለዩት አንዱ በአለባበሳቸው ከኖርማል ሰው ይለያል። አሁንም የጋለሞታ የሚመስል አለባበስ አለ። ለዛ ነገር የሚስብ የሚጓጓ ምልክት ሰጪ ማለት ነው። ተመሳሳይ ነው። ወንዶችም የሆኑ ሰዎችን አይታችሁ እንዲሁ ስታያቸው ለዛ ነገር እንድትነሳሱ ያደርጋል። ያ ሐሳብ ውስጣችሁ እንዲገቡ የሚያደርግ አለባበስ የሚለብሱ ሰዎች አሉ። ሁለት ነገር ልንጋራችሁ። እናንተ እንዳትሆኑ እነዚህ ሰዎች ስፒሪት ኦፍ ጀዛቤል የምትጠቀምባችሁ፣ የኤልዛቤጥ መንፈስ የግልሙትና የዝሙት መንፈስ የሚጠናወታችሁ እናንተ እንዳትሆኑ። ሁለተኛ እንዲህ አይነት ሰዎችን አትቅረቡ። ራሳችሁን አሳልፋችሁ ለፈተና አጋልጣችሁ እየሰጣችሁ ነው። ለውድቀት ራሳችሁን አሳልፋችሁ እየሰጣችሁ ነው። በጌታ በኢየሱስም ከእንደዚህ አይነት ሰዎች መለያየት ይሆንልን። ስለዚህ የመጀመሪያው ሰዲስ ማድረጊያዋ አለባበስ ነው። የጎለሞታ ልብስ የለበሰች ግን ወጥመድ ዘርግታ የምትጠብቅ ነች አለ። ልታጠምድ በአይኑ በኩል ልታጠምደው ተዘጋጀች። በአይንሽ በኩል ያጠምድሻል። በአለባበሱ በሁኔታው አትራክቲቭነስ መስሎ ይመጣል። አየ ለዛ ነው ቅድስና የተሞላው አለባበስ አለ። ክርስቲያናዊ አለባበስ መጽሐፍ ቅዱስ ላይ ካህናቶች የሚለብሱት ራሱን የቻለ አለባበስ አለ። የተሸፈነ ነው። ነውርህ እንዳይታይ በደረጃ በኩል አትውጣ ይላል፣ በእግዚአብሔር ፊት። ስለዚህ ደረጃ አይሰራም። ቤተ መቅደሱ ስገቡ እንደዚህ ስላንት የሆነ ቀጥታ እንዲሄድ ነው። ለምን ነውሩ እንዳይገለጥ ቅዱስ የሆነ ነገር ብዙ ጊዜ ይሸፈናል፣ ተገልጦ አይሰጥም። የሚገባው ሰው ብቻ ነው የሚገለጠው፣ ያ ነገር እና ይህም መገላለጥ መወጣጠር፣ የተቀዳደደ ነገር አድርጎ መራመድ፣ መንቀሳቀስ በየስፍራው በየከተማው በየመንደሩ፣ ስፒሪት ኦፍ ሰዳክሽን በቀላሉ አትራክት ያደርጋል። ለዚህ ለኤልዛቤል የግልሙትና መንፈስ ተጠቂ እንድንሆን ያደርገናል። ራሳችንም በእንደዛ አይነት ስታይል ውስጥ ፋሽኖችን፣ የምናምኖችን፣ የፈረንጆችን የሆኑ ሰዎችን አይተን ያንን ፋሽን መከተል እያነሱ፣ እያንዳንዱ ታውቃላችሁ፣ በውጭ ሀገር የሚሰሩ ኢንዱስትሪዎች ውስጥ አጋንንት በተለየ መንገድ ረቂቅ በሆነ ሚስጥራዊ አሰራር አጀንዳውን ያስቀምጣል። ፐርፐዝ ብራንዶች ላይ ልብሶች ላይ ሽቶዎች ላይ አደራረጎች ላይ የእሱን ዓላማ ያስቀምጣል። ብዙዎችን ወደዚህ ወደ ግልሙትና የሚስብ ስፕሪት ኦፍ ለስት፣ ምኞት እንዲገባባቸው የሚያደርግ ብራንዶች ይሰራሉ። ታውቃላችሁ ይህንን አለባበስ ስታይሎች ይሰራሉ። ልብሶች ፋሽን ዲዛይን ይደረጋሉ። ከዛ ብዙ ሰው የሆነች አንዲት አቀንቃኝ ወይ ደግሞ አንዲት አክተር ለብሳው እንድትንቀሳቀስ ይደረጋል። ግን ከጀርባ ስፒሪት ኦፍ ለስት አብሯ ተጣብቆ ነው ያለው። ብዙ ሴቶች ያቺን አይተው እንደሷ ለመልበስ ይጀምራሉ። ወንዶች ወደ ሷ ይማረካሉ። ኤቭሪቲንግ አይኖቻቸውን ወደ ሷ ያደርጋሉ። እና በተለያየ ዓለም ሁሉ እያያት ከዚህ ከግልሙትናዋ ወይን ጠጅ ታሰክራቸዋለች ነገስታትን ታማልላለች። ትጥላችኋለች። እግዚአብሔር ከእንደዚህ አይነት ነገር ይጠብቃል። ለዛ ነው እንደ አንድ ክርስቲያን በአለባበስ መጠንቀቅ ያለብን። ዋች አውት፣ ተጠንቀቁ። ኢዮብ በጣም ደስ የሚል አባባል አለ። ኢዮብ ምዕራፍ 31 ላይ የምወደው ክፍል ነው። እንደዚህ ይላል አንብብላችሁ፣ ቁጥር አንድ ኢዮብ ምዕራፍ 31 ቁጥር አንድ ከአይኔ ጋር ቃል ኪዳን ገባሁ አለ፣ እንግዲህስ ቆንጆይቱን እንዴት እመለከታለሁ? ከአይናችሁ ጋር ቃል ኪዳን መግባት ይሆንላችሁ። ወንዶች በተለይ የምትመለከቱት ነገር በፊልሞች ውስጥ ምናምን ፐርፐስሊ ተሰርቶ እናንተ ለመጣል የሚሰራ ወጥመድ አለ፣ የአጋንንት ወጥመድ። ሴቶችም እንደዚሁ የማይረባ ነገር፣ በከንቱ ነገር አይኖቻችን እንዲባትል ያደርጋል። እግዚአብሔር ያስጠነቅቀናል። እንግዲህስ ቆንጆይቱን እንዴት እመለከታለው አለ። እግዚአብሔር አይኖቻችንን ይጠብቅ። ከአይኖቻችን ጋር ቃል ኪዳን ማድረግ ይሁንልን። ጎዳናችንን በወድቅት ምሽት ሲሆን ለሊት ሲሆን ወደዛ ስፍራ እንዳንመለከት እግዚአብሔር ለአይናችን መጋረጃ ያደርገው። አሜን። ደግሞ በተለየ መንገድ በእንደዚህ አይነት አለባበስ ውስጥ ያላችሁ ሰዎች ዛሬ በጌታ በኢየሱስም ቅድስና ይሁንላችሁ፣ መሸፈን ይሁንላችሁ። ኢየሱስ ጌታ ነው። ስለዚህ አንዱ ምልክቷ እቺ ሴት፣ ጋለሞታዊቱ ሴት ምሳሌ ምዕራፍ ሰባት ላይ ያለችው የጋለሞታ አለባበስ ነው። ከዛ ስ ቁጥር 11 ላይ ስሙ ሁከተኛና አባያናት እግሮቿን በቤት አይቀመጡም አለ ሁለተኛው ምልክት ይሄ ነው በጣም ቱማች የሆነ ጩኸት ልፍለፋ ወሬ ከዛስ ደግሞ አለመረጋጋት አለማረፍ መንቀሽቀሽ ዛም ጭምትነት የላትም እቺ ሴት በንግግሯ ጭምትነት የለም በአካሄዷ ጭምትነት የለም እዛም ዛም ዛም ውል ውል የምትላት ስፒሪት ኦፍ ሰደክሽን ጥማጭ የሆነ ቦልድነስ ልክ ያልሆነ አጉል የሆነ እንቅስቃሴዎች። በጩኸቷ ትታወቃለች፣ በሳቋ ትታወቃለች፣ እንዲሁ ጮክ ብላ ምታሽካካ ኀፍረት የሌላት ተመልከቱ። ውከታኛና አባያ፣ ከዛስ እግሮቿ በቤት አይቀመጡም። ረፍት የለሽ ናት፣ ትመላለሳለች ማለት ነው፣ እዚህ እዛ፣ መረጋጋት የሌላት ጭምትነት መንፈስ የሌላት ናቸው። መጽሐፍ ቅዱስ ሲናገር በቀረውስ ወንድሞች ወይ ጭምትነት ያለበትን ነገር ሁሉ ፈልጉ ይላል። በጌታ በኢየሱስ ስም ይሄ አባያና ሁከተኛ ደግሞ ውርውር ማለት እግሮቿ አርፎ የማይቀመጥ አንዴ እዛ ናይት ክለብ፣ አንዴ እዛኛው ሬስቶራንት፣ አንዴ እዛ ካፌ፣ አንዴ እዛ የሆነ ቦታ በቃ መመላለስ የሆነ ህይወት። በኢየሱስ መረጋጋት ይሁን በህይወታችን። እንዲህ አይነቱም ነገር ስነግራችሁ ሴቶች ላይ ብቻ አታተኩሩ፣ ወንዶችም ላይ የሚሰራ ስፒሪት ስለሆነ ነው መንፈስ አሰራር አለመረጋጋት አንድ ዚችኛዋ ሴት ጋር አንድ ዛችኛዋ ሴት ጋር። በጌታ በኢየሱስ መረጋጋት ይሁንልን። ከዛ ቁጥር 12 አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑ ሁሉ ታደባለች አለ። የምታጠምደውን እንደሆኑ ፈልጋ ነው። ይህንን ነው እንግዲህ እግሮቿ በቤት አይቀመጡም አለ። ጎዳና አደባባይ፣ ምናምን ላይ እየዞረች ታደባለች አለ። ማዕዘኑ ላይ ትቆማለች። ፍለጋ ናት፣ የሆነ ነገር ፍለጋ ላይ ናት። አርፋ አልተቀመጠችም። ቁጥር 13 ላይ ስሙ፤ ያዘችው፣ ሳመችው፣ ፊቷ ያለ እፍረት ሆኖ እንዲህ አለችዋል። ሌላኛው መገለጫ ይሄ እፍረተቢስነት ነው። እፍረተቢስነት፣ ልቅነት፣ ጋጠ ወጥነት። ቅርታ ለቃላት አመራረጥ ግን ይዛ ሳመችው ይላል። በዚህ ዘመን እንደዚህ አይነት ሰዎች አሉ ምንም እፍረት የሌላቸው ገና በመጀመሪያ የተዋወቁትን ሰው የማይሆን ቃላት የሚናገሩ የማይሆን ንግግር የሚናገሩ ይዘው የሚስሙ አሉ። ንክኪያቸው ጋር ጀምሮ እዚህ ላይ በከንፈር የሚስሙ አንገት የሚሰሙ ከንፈርም ሊስሙ የሚችሉ ልክ ያልሆኑ ንክኪዎች የሚያደርጉ የሚደባብሱ እጅ የሚነካኩ በኢየሱስ ስም ስፒሪት ኦፍ ሰደክሽን የተመታ ይሁን። አንዱ የጋለሞታይት ሴት መገለጫ ነው። ትዝ ይላቸዋል። ዮሴፍን ያቼ ሴት ምንድን ነው ያደረገችው ልብሱን ተጋፏት ነው ያመለጠው። ስዲውስ ልታደረገው ነበር፣ አሳስት አብሯት እንዲተኛ ልታረገው ነበር። እሚይዙ ሴቶች አሉ፣ እሚይዙ ወንዶች አሉ። በግድ ወደዛ ነገር የሚገፋፉ የሚነካኩ፣ ከእንደዚህ አይነት ሰው ራቁ። ወደ ጥፋት ሊጥሏችሁ ነው። የሚያሻሹ ሰዎች የማይሆን ቀረቤታ የሚቀርቡ የማይሆን ንክኪ ውስጥ የሚገቡ ሰዎች አነሰሰሪ የሆኑ መረጃ የሚለዋወጡ ፎቶአችሁን የሚጠይቁ ፎቶ ላኩ ምናምን ፎቶ የሚልኩ የማይሆኑ ነገሮችን የሚጠያይቁ ሰዎች በጌታ በኢየሱስም ከእናንተ አስወግዱ። ቅድስናችሁ ሊያጎድሉ የመጡ የሰዲዩሲቭ ስፒሪት ያላቸው አጋንንታዊ ተልዕኮ ውስጥ ያሉ ሰዎች ናቸው። እነሱ ላያውቁት ይችላሉ። ይህን ግን በዛ ውስጥ ሰዲዩስ አድርገው በእናንተ ውስጥ ያለውን አጀንዳ፣ ቅድስና፣ መልካምነት ሁሉ አሟጣው ሊያጠፉ ይፈልጋሉ። ደሊላ ሳምሶን ጋር በተቀራረበች መጠን ከእሷ ጋር በተጫወተ ቁጥር ከእሷ ጋር ጊዜ ባሳለፈ ቁጥር በላዩ ላይ ባለው ቅባት መቀለድ ጀመረ። መጽሐፍ ቅዱስ ሲናገር አስላጫችሁ ጸጉሩን አንድ ቀን ጸጋውን አስላጫችሁ ክብሩን አስላ ከልጅነቱ ጀምሮ ጠብቆት የነበረውን ታላቅ ኃይል ይገለጥበት የነበረውን በዚች ሰዲሲቭ በሆነ ስፒሪት ባላት ሴት አማካኝነት ቀለደችበት። እግዚአብሔር ከዚህ ይጠብቀን። ያዘችው፣ ሳመችው፣ ፊቷም ያለ እፍረት ሆኖ እንዲህ አለችው። ተመልከቱ፣ ደግሞ አራተኛው ምልክት፣ መስዋዕትንና የደህንነትን ቁርባን ማቅረብ ነበረብኝ፣ ዛሬ ስዕለቴን ፈጸምኩኝ አለች። ተመልከቱ። አንደኛው ስዲዩስ ደግሞ የሚያደርገው ሰይጣን የሚያታልለው በእንደዚህ አይነት ሰዎች መንፈሳዊ ይዘት ያላቸው ናቸው። ይገርማል፣ አንዳንድ ሰው በጣም የቤተ ክርስቲያን መንፈሳዊ ሰው ሃይማኖታዊ ሰው ይመስላል፣ ግን አንዳንዴ ከጀርባው ምን እንዳላት ታውቁም። ስፒሪት ኦፍ ዲዘርንመንት፣ እግዚአብሔር ይስጣችሁ የመለየት ጸጋ። መስዋዕት አለኝ ስዕለት አለኝ ምናምን አለችው። ይዛው ወደ ኋላ እንዳይመለሰች ሴት መንፈሳዊ ናት ብሎ ተከሷ ጋር ሊሳሳት ሊወድቅ ነው እና አንዳንድ ሰዎች መንፈሳዊ ሰዎች ይመስላሉ። ስታያቸው አገልጋዮች ይመስላሉ። አም ቬሪ ሶሪ ቱ ሴዝ ብዙ አገልጋዮች ስደስቲቭ የሆነ መንፈስ አላቸው። ብዙ ሴቶችን ይጥላሉ በዚህ በአሳሳች ቃል በአገልግሎት ቃል አስመስለው ብዙ ሴቶች በአገልግሎት ስፒሪት ሆኖ ግን የማይሆን ረብ የለሽ ንግግር ውስጥ ያደርጋሉ። ተጠንቀቁ፣ እግዚአብሔር ይናገራቸዋል። ዋች አውት መንፈሳዊ ሰው ነው እኮ እሱ ምናምን ብለሽ እንዳትጃጃይ እንዳትጃጃል። እሷኮ መንፈሳዊ ሴት ናት ብዙ ነገር ሰምቻለሁ። ነብይት ነኝ ብላ መድረክ ይዛ የምታስተምር ግን ከብዙ ወንዶች ጋር አልጋ ላይ የምትወድቅ ልጆቿ ፊት ከወንዶች ጋር የምትተኛ ሴት እግዚአብሔር ይገስጸው ይሄንን መንፈስ ከብዙ ወንዶች ጋር የምትተኛ ግን ፕሮፌቶስ ሶኮልድ ፕሮፌቶስ ሆና ታገለግላለች። ህዝቡን አሜን እያሉ ይቀበላል። በጌታ በኢየሱስም ይህ መንፈስ ከምድራችን ከቤተ ክርስቲያናችን ከመድረካችን ላይ ይነሳ፣ በኢየሱስ ገብታለች። የቤተ ክርስቲያን መልክ ይዛ አምሳል ይዘው ለካ ገብተዋል፣ ተሰግስገዋል። እንደዚህ አይነት እንደፈለጉ እየሆኑ የሚኖሩና እና ይጥላሉ፣ ብዙዎችን ወጥመድ ዘርግተው ይጥላሉ። እና መስዋዕትና የደህንነትን ቁርባን ማቅረብ ነበረብኝ፣ ዛሬ ስለቴን ፈጸምኩኝ አለችው። እና መንፈሳዊ ይዘት ያላቸው ነው። አንድ አምስተኛው መገለጫቸው መንፈሳዊ ቃላት ያላቸው መንፈሳዊ ድርጊት የሚያደርጉ ቸርች የሚሄዱ እንደዚህ እንደዚህ ብለው መንፈሳዊ ንግግሮችን፣ ቃላቶችን የሚያበዙ ልጸልልሽ ምናምን የሚሉ ማይሆን ነገር የሚነካኩ አም ነይዚ እስቲ ሩም ይዘን ልጸልልሽ የሚሉ አሉ። በጌታ በኢየሱስም እግዚአብሔር ይገስጽህ፣ እግዚአብሔር ይገስጽህ። በመንፈሳዊነት ሰበብ እያደረግህ ከሴቶች ጋር የምትማግጥ የምታማግጥ እግዚአብሔር በኢየሱስም ይገስጽህ። እንደዚህ አይነት ስፕሪት ቀጥሎ እንደዚህ ትላለች። ስለዚህ እንድገናኝህ ፊትህንም በትጋት ለመሻት ወጥቻለሁ። አግኝቻ ያለውም 16 ቁጥር 16 በአልጋይ ላይ ማለፊያ ሰርፍ ዘርግቻለሁ። የግብፅንም ሽመልመሌ ለሃፍ በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ አለው። ሾዊ ነች። ብዙ የሚታይ ነገር አለ። አንዱ ስደስቲቭ ስፒሪት የሚያደርገው ስድስተኛው ብዙ የሚታይ ነገር ማቴሪያሊዝም ነው። እየተቀመሙ ሽቶች ያለዋት አልጋዋን ምናምን ያማሩ ነገሮችን ደርድራ ታሳያለች። ብዙ የሚያሳዩ ነገሮች ግን ወደ ጥፋት የሚጎትቱ በገንዘብ የሚደልሉ በማቴሪያል የሚደልሉ የሆነ ነገር ልግዛልሽ ብሎ የሆነ ነገር ላድርግልህ እያለች ወደ እንደዚህ አይነት ጥፋት ውስጥ የሚመሩ በኢየሱስ ስም ዛሬ ይሰበር። አንዱ የዝሙት መንፈስ ነው። ቁጥር 18 ና እስኪ ነጋ ድረስ በፍቅር እንርካ በተወደደ መተቃቀፍም ደስ ይበለ ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷል። ሰባተኛው ምልክት ማቃለል ነው። መንፈሳዊ ነገርን ማቃለል፣ ትዳርን ማቃለል፣ ቅድስናን ማቃለል። የአታካብድ የሚል ስፒሪት ነው ያላቸው እና ዝሙትን እንደ ቀላል ነገር እንድታዩት ያደርጉባቸዋል። አጉል የሆኑ ነገሮችን እንደ ቀላል ነገር እንድታዩባቸው፣ ስዶማዊነትን እንደ ቀላል እንድታዩላቸው ይፈልጋሉ፣ ሊያለማምዷችሁ፣ ኃጢአትን፣ ጥፋትን ከቅድስና መስመር ሊያወጡን እግዚአብሔር ይገስጸው በኢየሱስ ስም። እና የሚያቃልሉ በአንደበታቸው የረከሰን ነገር ሲናገሩ የሚያቃልሉ የማይከብዳቸው፣ የዘማዊነትን ቃላቶችን ሲጠቀሙ የማይከብዳቸው፣ በአንደበታቸው በሚናገሩት ንግግር የማያፍሩ፣ የማይሆን ንግግር የተሞሉ ማለት ነው። የማይገባ ቃላት፣ የሆዴ ማሬ፣ የኔ ፍቅር፣ የኔ ቆንጆ ምናምን። ይሄ በጌታ በኢየሱስም ከላይ አይደለም። ወጋሁት የተወጋዩ በልባችሁ ውስጥ የሚያሳስትን ነገር የሚጨምር ልክ ያልሆነ ስሜት የሚከት በኢየሱስ የሚያቃልል መንፈስ ቤተሰብን የሚያቃልል ትዳርን የሚያቃልል መንፈስ አሁን አሁን በየሚዲያው ወጥተው ቀለል ያሉ ሴቶች እኔ ብቻዬ ነው መኖር መፈለገው በቃ ባለቤቴን ፈታሁት ምናምን እያሉ ያወራሉ። ብዙ ሴቶች ከዛ ይነቃቀሉ፣ ለመፍታት ብቻቸውን፣ ለመኖር ራስ ገዝ ለመሆን በጌታ በኢየሱስም እግዚአብሔር ያከበረውን መልካም ነው ያለውን ትዳር የሚያናንቅ ባለቤት ይሄዷል አለች እንደ ቀልድ። ከዛስ ከዚህ ሰው ጋር ልታድር ነው ሐሳቧ በናዝሬቱ በኢየሱስ ስም፣ አቃላይ መንፈስ በኢየሱስ ስም የተወገ እንደዚ አይነት የሚያቃልሉ ሰዎች አጠገባችሁ ካሉ ተለዩቸሁ። አሁኑ ሰዲውስ እያደረጓችሁ ነው። መልካሙን ነገራችሁን እየወሰዱባችሁ ነው። በኋላ ላይ ይናገራል መጨረሻ ምን እንደሆነ። ቁጥር ሀያ በእጁም የብር ከረጢት ወስዷል። ሙሉ ጨረቃ በሆነ ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታዋ እንዲህ ስታደርገዋለች። ይሄ ነው ያልኳችሁ። በቃላቸው ያስታሉ፣ በጨዋታቸው ይማርካሉ። ንግግራቸው፣ አንደበታቸው አፈቀላጤ ናቸው። ያማልላሉ፣ ይደባብሳሉ በአንደበታቸው የኔ ቆንጆ የኔ ማር እያሉ ያድበሰብሳሉ። ከዛ ሳተ፣ በብዙ ጨዋታዋ ሳተ፣ ከዛ በከንፈሯ ልዝብነት ትጎትተዋለች አለ። ልዝብ ከንፈር ማለት ይሄ ነው። ልዝብ ከንፈር፣ አማላይ ከንፈር። በቋንቋቸው በንግግራቸው ያልተመረጠ ቃል ቅድስና የሌለው ቃል የማይገባ ቃል በአንዳንድ ሰዎች ፊት እንኳን ለማለት የሚያሳፍረውን ቃል በአደባባይ ይናገሩት ማይሆን ነገር ኮንቨርዜሽን ውስጥ ይገባሉ። አንዳንድ ሰዎች ምን ለብሰሻል? ምን ውስጥ ተኝተሻል? ምንድነው ከታች አደረግሽው? ምናምን በኢየሱስ ስም ሰበርኩት ዛሬ። መንፈሳዊነትን የሚያቃለል ስፒሪት እንዲህ አይነት ንግግር እየተሞላ ክፉ ኃይል በኢየሱስም ይሰበር። ከመንግስቱ የሚያስወጣን ከቅድስና የሚያስወጣን፣ ከእግዚአብሔር ከከበረ ነገር የሚያስወጣን። ከዛ እንደዚህ ይላል፣ ቁጥር 22 እርሱም እንዲህ እስቶ ይከተላታል፣ በሬ ለመታረድ እንደሚነዳ፣ ውሻም ወደ እስራት እንደሚሄዳል። ወደ እርድ ነው እየሄድክ ያለው እየሄድሽ ያለሽው። በእንደዚህ አይነት ስፒሪት እየተመራችሁ ከሆነ ወደ እስራት እንደሚሄድ ውሻ። ቁጥር 23 ወፍ ወደ ወጥመድ እንደሚቸኩል እነዚህ አሳሳች አባባይ ሰዎች ጋር ስትቆዩ ወደ ወጥመድ ነው የምትቸኩሉት። እያለ ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረሳል። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድመጡ። እሺ ይበሉ፣ ልብህ ወደ መንገዱ አያዝም ብላል። በጎዳናዋ አትሳት። በኢየሱስ ስም እግዚአብሔር ከእንደዚህ አይነት ጎዳና ይጠብቃል ከእንደዚች አይነት ስፒሪት ኦፍ ሰደክሽን የኤልሳቤት መንፈስ ካለባቸው ሰዎች እግዚአብሔር ይሸሽገን። ወክታ የጣለቻቸው ብዙ ናቸውና ይላል። እርሷም የገደለቻቸው እጅግ ብዙ ናቸው። ወክታ ልትጥልህ ነው ወንድሜ፣ ወክቶ ሊጥልሽ ነው እህቴ። የገደለቻቸው ብዙዎች ናቸው። ያጠፋችባቸው፣ የጣለቻቸው ብዙዎች ናቸው። ያሰጠመቻቸው፣ ከጎዳና ያስወጣቻቸው፣ ከመንገድ ያስቀረቻቸው። ቤቷ የሲኦል መንገድ ነው። ሽቶዋ ብቻ አይሽተትህ፣ ለባበሷ ብቻ አይማርክህ፣ የአፏ ልዝብነት ጥፍጥና እንዳይጥልህ። ሲኦል ነው የምትገባው፣ የሲኦል መንገድ ነው ያስከዋል፣ ወደ ሞት ማጀት የሚወርድ ነው አለ እግዚአብሔር። ከእንደዚህ አይነት ስፒሪት ይጠብቃችሁ። በእውነት ነው የምላችሁ ከእንደዚህ አይነት መንፈስ ላይ ካለባቸው ሰዎች ተጠንቀቁ። እናንተም በእንደዚህ አይነት መንፈስ እየተመራችሁ ከሆነ ራሳችሁን ጎብኘት አድርጉ። እቺ መንፈስ ተጣብቃባችሁ ከሆነ ይህንን መልእክት ለሀያ ሰው ለሰላሳ ሰው ለአርባ ሰው ሼር በማድረግ ግልሙትናን መንፈስ የኤልዛቤልን መንፈስ እናጋልጣት። የኢየሱስ ክርስቶስ ስም ይባረክ። እርግጠኛ ነኝ እንደሚጠቅማቸው አምናለሁ። በተለይ ወጣቶችን በዚህ ዘመን ጄኔሬሽኑን እያበላሸ ያለ እየጣለ ያለ በኢንዱስትሪው፣ በፊልሙ፣ በሆሊውዱ፣ በዘፈኑ ምናምን በእንደዚህ አይነት መንፈስ የተሞሉ ሰዎች ናቸው። እግዚአብሔር ከእንደዚህ አይነት ስፒሪት ኦፍ ለስት እግዚአብሔር ነፃ ያውጣል። በጌታ በኢየሱስ የእግዚአብሔር ስም ይባረክ። አንድ ደቂቃ እስቲ እንጸልይ። አምላኬ እግዚአብሔር ሆይ በኢየሱስም እጸል ያለሁ ማንኛውም ይህንን መልእክት የሚመለከት ሰው መልእክቱ ወደ ልቡ ሰርስሮ እንዲገባ የትኛውም አይነት በእነሱ ህይወት ላይ የተጣበቀ የተሳሳበ የክፉ ኃይል ወቅታ የምትጥል እምታጠምደዋ ለሥራ የወጣች ሌላይቱ ሴት በዚህ መንፈስ ውስጥ ያሉ በናዝሬቱ በኢየሱስም ዛሬ ነፃ መውጣት ይሁንላቸው። እግዚአብሔር አባት ሆይ እኔ ጸልያለሁ፣ አንዳች የሆነ ክፉ በውስጣቸው ያለውን መልካም ዘይት ሊደፉ እግዚአብሔር ሆይ ሊያሳስቱ ሊጥሉ በማንኛው መንፈሳዊነት ምስል ይዘው የመጡ ዛሬ በኢየሱስ ክርስቶስ ስም ከህይወታቸው መለየት እንዲሆንላቸው ጠየቅኩኝ። አባ እግዚአብሔር ሆይ ለሳምሶን ምሕረትን ያደረግክ እንደገና ኃይሉን የመለስክ ኃይላቸው የተወሰደ በዚህ ነገር ተጎድተው ተጎሳቅለው ወድቀው ያሉ የእግዚአብሔር ክብር ሸሽቷቸው ተለይቷቸው ደካክመው ያሉ ዛሬ እንደገና ኃይላቸው መመለስ ይሁንላቸው። በኢየሱስ ክርስቶስ ምጸል ያለው እግዚአብሔር የሚያጸና ኃይል በእነሱ ላይ ይክተት። ኦ ስሙ ይባረክ፣ ስሙ ይባረክ። መንፈስ ቅዱስ ስምህ ይባረክ። ይህንን ልታደርግ ዘንድ ሁሉን ታደርጋለች። አይነ እግዚአብሔር ሆይ ስለሰማህ እናመሰግናለን በጌታ በኢየሱስ ስም አሜን። ምናልባት ሳትሄዱ በፊት በዚህ በተለይ በፖርኖግራፊ ዙሪያ ይሄ የዝሙት ችግር ምናምን ያለባችሁ። ይሄ መጽሐፍ አንብቡት። በጣም ብዙ ሰዎች የተለወጡበት ህይወታቸውን የቀየሩበት መጽሐፍ ነው። የዛሬ ሶስት ዓመት አካባቢ ገደማ የጻፍኩት ነው። ብዙ ምስክርነት ሰዎች ሰጥተውኛል። በዚህ መጽሐፍ ውስጥ ያለውን መጽሐፍ ቅዱሳዊ መርህ ሰዎች እየተጠቀሙ ከእንደዚህ አይነት ስራት ከፖርኖግራፊ፣ ይሄ አሳሳች ምስል ምናምን ከማየት ነጻ የወጡ ብዙ ሰዎች አሉ። ስለዚህ አሁኑ ያላችሁበት ቦታ እንዲደርስ ማድረግ እንችላለን። ከእናንተ የሚጠበቀው ከታች በምታዩት ስልክ ቁጥር ብቻ ደውላችሁ መጽሐፉን እፈልጋለሁ ብትሉን እናቀብላችኋለን ያላችሁበት ቦታ ድረስ። በተጨማሪ መጽሐፉ በኦሮምኛም፣ በትግረኛም በእንግሊዝኛም በሁሉም ቋንቋ አለ። ስለዚህ በሚመቻችሁ ቋንቋ ገዝታችሁ ማንበብ ትችላላችሁ። ወይ ለሚያስፈልገው ሰው ብላችሁ ለምታምኑት ስጡ። ካልሆነ ደግሞ እንዲያው እናንተ እንኳን ከዚህ ነገር ነጻ ከወጣችሁ በዚህ ነገር ውስጥ ከዚህ በፊት ተቸግራችሁ የምታውቁ ከሆነ ለብዙ ሰዎች ይህንን መጽሐፍ ስፖንሰር ማድረግ ይቻላል። ለሃያ ሰው ለሰላሳ ሰው ስፖንሰር ብታደርጉት መቶ ብር ነች መጽሐፏ። በጣም ብዙ ቦታ ስንሄድ በዚህ ነገር ውስጥ የሚጠቁ ወጣቶችን በተለያዩ ስልጠና ካሰለጠን በኋላ መጽሐፉን ነፃ እንሰጣችኋለን። እናንተ ስፖንሰር ስላደረጋችሁት ማለት ነው። ስለዚህ የሆነ ሰው ከእንደዚ አይነት ነገር ውስጥ ነፃ እንዲወጣ ምክንያት ሆነን ማለት ነው። ስለዚህ ደውላችሁ ኮንታክት አድርጉን። ያንን ነገር እኛ እናመቻቻለን። በተረፈ እናመሰግናለን ስለሰጣችሁን ጊዜ። ተባረኩ። መልካም ጊዜ ይሆንላችሁ።